ምክንያት እንኳን እንኳ ደህና መጣህ። መቼም ልጅ ዲያራ፣ እኔ ጋር እንደመጣህ እንደማታቅ ተስፋ አድርጋለሁ። አረ በፍጹም ጥርጣሬ እንኳን የላትም። ግን ዲያራ እናት ለምን ነበር የፈለጉ? መጀመሪያ ተቀምት። ቤታችንን ልትገዛው ነው አረ ይደረነ እኔ በምን አቅቤ ይሄም ይገዛል አይ ብዙ አየው ብዬ ለማንኛውም ወደ ጉዳያችን እኔም ለምን እንደፈለጉኝ ለማወቅ አግኝቼው ወደዚህ ስትመጣ እንደኔ ዛሬ ደግሞ ንባቡን በጧት ተያይዘሽዋል እንዴት ነው ቆንጆ መጽሐፍ ነው አዎ ልክ እንደ አንዳንድ ሰዎች ህይወት የተወሳሰበ ታሪክ ነው ያለው። እኔ ደግሞ እንደዚህ አይነት ታሪክ በጣም ነው የምወደው። ቆንጆ መጽሐፍ ነው፣ በጣም ጥሩ። በቃ እኔ የምማደርጋቸው ነገሮች ስላሉ ቢን ልሂድ። አንቺ ኑባብ ሽንቀጤ እንዴ? ቆይ እንጂ ቁርስ ልስራ፣ ቶሎ ይደርሳል። እንደዚህ በጧት የምትነሳ ስላልመሰለኝ እኮ ቁርስ ለማዘጋጀት ዘነጋው። አይ ችግር የለውም እግረ መንገዴን ውጭ እበላለሁ። ደግሞ ውዷ ሚስቴ አንቻ ትድከኝብኝ። ለምንድነው ግልጅቱ ያልመጣችሁ እስካሁን? የቀጠርኳት እኮ አንቺ እንድታርፊ ነው። ለምንድ ነው እስካሁን የዘገየችው? ካልሆነ ሌላ ሰው ልፈልግ እንዴ። ያላሰበችው ነገር ስለገጠማት ነው። በዛ ላይ እኔም ቤት ውስጥ ከምቀመጥ መንቀሳቀሱ ለእኔ ጥሩ ነው። ባይሆን አንዳንድ ነገሮችን ለመገዛዛት ፈልጌ ነበር እና የተወሰነ ገንዘብ እውነትሽን ንግስት፣ እኔ አላምንሽም። ንገሪኝ ምንድን ነው የምፈልጊው? እንዲህ እንድትይኝ ነበር የምፈልገው አንዳንድ ነገሮችን ለመግዛት ፈልጌ ነበር። ማለት ያው ስራ ልጀምር አይደል? ስራ ስጀምር ደግሞ በዚህ ልብስ አይሆንም እና ደግሞ ቤት ውስጥም የሚያስፈልግ ነገር አለ። እውነቴን ነው። ይሄ ንግስት፣ ልቤን በደስታ ነው የሞላሽው። በቃ ሹፌር አዘጋጅልሽ እና ቆንጆ ቆንጆ አንቺን ውዷ ሚስት የሚመጥን ቦታ ዝማሽ ቆይ ነው እና እንደዛ ነው እልሻለሁ። በህይወቴ ውስጥ በደጋሚ ስላገኘሁሽ ደስ ብሎኛል። ለመገናኘትና ደግሞ ነገ እንገናኛለን። በድጋሚ ስላገኘሁሽ ስትል ማለቴማ ያው በድጋሚ ማለቴ ነው፣ ያው ቤትሽ መጥቼ ምናምን አይደል። እሺ ደግሞ እንገናኛለን። የላፍገኝ ነገር ደግሞ ነገ አስቸኳይ ጉዳይ ስላለኝ እሱን ስጨርስ እንገናኛለን። ቆይ ምንድን ነው እንደዚህ አስቸኳይ ነገር ያለሽ ነገር? ቆይ እሱን አንድ ላይ ማድረግ አንችልም እንዴ? ያው የማላስቸግርሽ ከሆነ ማደርገው ነገር ስለሌ ስለኝ እና፣ ቆይ ምን ለማድረግ ነው ያሰብሽ? አይ፣ ምንም አይደለም። ያው የምገዛቸው እቃዎች ስላሉ እና የማገኛቸው ሰዎች ስላሉ። ታዲያ ምን ችግር አለ? እቃዎችንም አብረን እንገዛለን፣ ሰዎችንም አብረን እናናግራለን። እሺ፣ በቃ ችግር የለም። ሰላም ወድ የሀገሬ ልጆች እንዴት ናችሁ? ደህና የሀገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? በያላችሁ በሰላማችሁ ብዝት ይበልልኝ ማለት ነው። ዛሬ ሐረግ ክፍል ሰማንያ ስድስት ማለት ነው ተለቋል። እንግዲህ ናታን ወደ ያው የዳራ እናት ወስደው ነበር ማለት ነው። ጠርታው ነበር ና ቶሎ ብላ ናታንም ያው ዲያራ እናት ጋር ደርሷል ማለት ነው። እንግዲህ እናትየዋ መቼም ልጅ ዲያራ አታቀምስት ነው በፍጹም ማለት ማለት ነው። እና እናታንም ተቀምጠው ያው ቤቱን ቀጥ ቀጥ እያለ ሲያይ ምን ነው ቤታችን ልትገዛው ነው እንዴ? አረ አይደለም ምናምን ሲላደም ወሱ ብዙ አየኸው እንዴ ምናምን አለችው ማለት ነው። ያው እንግዲህ እናትየዋ እንግዲህ ጀርባዋ ያው አልተጠናም ማለት ነው አሁን። ስለዚህ የሆነ የምትፈራው ነገር አለ፣ ናታንም ፈርተዋለች ማለት ነው። ዲያራን እንዴት እንደቀረባት ለምን እንደቀረባት እየጠየቀችው ነው። እሱም ናታንም እያብራራ ነው ማለት ነው። ያው እናትየዋ ፖሊስና ፖሊስ ነህ እንዴ ብላ ትጠይቀዋለች ማለት ነው። እና ናታንም ደንግጦ ማለት ቆይ አንተ ማን? ስትለው ናታንም ደንግጦ እኔ ናታን አለ። ስምን አልጠየቅኩም እና ልጄ ለምንድን ነው ያስለቀካት አለችው ማለት ነው። ያው አጋች ነህ ወይ ሰላይ ስትለው ያው አይደለሁም ማላት ማለት ነው። ጫካ ውስጥ ደራ ስትጮህ ሰምቼ አዳንኳት። ያው በዚህ ምክንያት እኔም ጣጣ ውስጥ ገብቻለሁኝ። በጣም ፈርቼ ነበር አለ ይሄን ሁላ የዲያራ ነግሬ ያታለሁ ወላሂ ማለት ነው። እናታን ያው እናቴቱ እንግዲህ በጣም ፈርታለች እና ያው እናትየዋ እናታን ጠይቃ ምናምን በቃ መሄድ ትችላለህ አለችው። እና ደግሞ ግን አሁንም ቢሆን አይኔ አንተ ጋ ነው። ያው እናታን ግን ያው በቃ ግን እናታን ሳሰው ፖሊስ አይመስላችሁም? የሚሆነ ሙፋጅ አብያደርገን ይመስለኛል። እና እናታን ያው እየሳቀ ወጣ ማለት ነው። እና ናታን ደግሞ ያው ከቤት ከወጣ በኋላ ስልክ ደውሎ ተጠራጥራኛለች፣ ያለ አስተያየቷ ምንም አላማረኝም አለ። ግን ናታን ምን እየሰራ ነው? ከኋላው ምን እየሰራ ነው? እኔ በቃ እናያፌት ምናምን ያለቀላቸው በቃ። እንግዲህ ዲያራም ደወለችለት ወደ ቤት ገባሽ ወይም ምናምን አላት። አልገባሁም ምናምን አለችው ማለት ነው። እና ዲያራ ጋ እያወራ ነው እና ያው በዚህ ምሽት ምናምን ሲላት ደግሞ አንተ ማለህ ምናምን እያለች ነው ማለት ነው። ያው እንግዲህ ፎንቃ ሳይይዛት አይቀር እንበል። እንግዲህ እናታንም ራስሽን ጠብቂ የዛለት አጋሾች ምን እንዳደረገች አይታወቅም ነበር ስላት ኒን ያሳቢ እሺ ብላ መለሰችለት ማለት ነው። እና የኤፍራታም እንግዲህ ሳሎን ላይ እየተንጎራደደች ማን እየጠበቀች ነው? ያው የፌትን እየጠበቀች ማለት ነው እና ኢፍራታም ለቤዛ እየደወለችለት ነው። ቤዛም እንግዲህ ስልኳ ቢዚ ሆኖባታል። ያው በዚህ ሰዓት ታስፈልግኛለሽ እያለቻት ነው ማለት ነው። ቤዛም እንግዲህ ከዛ ልጅ ጋር እያወራሽ ማለት ነው። እና ያው ስልክ ማንሳት አለብኝ እያለች ነው። መልሽ ደውልልህ እያለች ሆነው ያው ኤፍራታ ከመስክን ተነሳት። ሄሎ ፍዬ፣ እንዴት ነሽ አለች። አደናመይ ቤዝ ይቅርታ አንድ ነገር ላስቸግርሽ አለቻት። ከአንቺ ሌላ መጠየቀው ሰው ስለሌለኝ ነው አለቻት። እና ኤፍራታ ለቢዚ ብር ጠየቀቻት ማለት ነው። ትንሽ ብር እንድታበድራት ማለት ነው። የምን ብር አለቻት። እናታንም እያዳማጣ ነው ቢዚን ማለት ነው። ከዛ እሰጥሻለሁ አለቻት ማለት ነው። እና ስለዚህ ችግሩ እንዲት ነግራ ፈልጋ ነበረ ያው እንግዲህ እሰጥቻለሁ አለቻት ማለት ነው። እናታን ስታየው ሄደ ማለት ነው። ኤፍራታም ደስ ብሏታል፣ ያው ቤዚም ደስ ብሏታል ማለት ነው። እንግዲህ ኤፍራታ ዲኤንኤ ልታሰራ ነው። ያው ብዙ ብር ተጠይቃለች እና ጨንቋታል። ያው ኤፍራታ ብሩን ቤዚ እሺ ብላታለች ማለት ነው። እንግዲህ የአፌትም እቤት ገባ ማለት ነው። ኤፍራታ ያፌት ምንድነው አመሸህ እኮ እኔን ጥላኝ፣ በዛ ላይ እንዴት አመሸህ አላልከኝ፣ ነገር ታይ እኔ የሚስት አላት እና ኤፍራታም በአንድ ነገር ላይ አንድ ነገር በዛ ላይ ነገር በነገር ላይ ይደራረባል። እና አሁን ደግሞ ምን እንደተፈጠረ እናጣራለች ማለት ነው። አጣሪ ቤዚ አንቺ ኤፍራታ ማለት ነው። እና ናታን ደግሞ ቤዝ ምንድን ነው በዚህ ሳስልክ አላት። ቤዝም ደግሞ እና አሁን እንደውሎ እያሳቀኝ ነበር ያለች ወረ አላት። አይ መስልም ፈራች ማለት ሲላት እየሳኩ ነበር ሲላት እያላት ነበር

ፍራታም እንግዲህ ሳሎን ላይ ቁጭ ብላ መጽሐፍ እያነበበች ነበር። እና እንግዲህ እኔ ምሽት እንዴት አደርሽ? እያለት ነው። ዛሬ ደግሞ ንባቡን በጣጣ ይዘሻል? ሲላት መጽሐፍ በጣም ቆንጆ መጽሐፍ ነው ነው ማለት ማለት እና የፊት ደግሞ አጋዟ ለምንድን ነው የቀረችው? ሲላት እኔ እና ያው እኔ ቤት ብንቀሳቀስ ይሻላል ቁጭ ከምል ብንቀሳቀስ ይሻለኛል ስትለው፣ እና ደግሞ የሆነ ነገር አስቤ ነበር አለች ኤፍራታ። ያፊትም ደስ አለው ማለት ነው። እንዴት ደስ አለው? ያው ገንዘብ ጠይቀችው በቃ አንዳንድ ገንዘብ የሆነ ነገር መግዛት ፈልጋለ ስትለው፣ ስሙትሽና ይሄኔ የምስት ብሎ ደስ አለው ማለት ነው። ያፌትም እንግዲህ እንዲህ እንዲህ ነው የምትፈልጊው ምናምን ሲላት አንዳንድ ነገር ፈልጌ ነበር አለችው። እዛ ደስ ብሎታል ማለት ነው፣ ደስ ብሎታል ማለት ነው። ያው እንግዲህ ሹፌር አዘጋጅልሻለሁ ሲላት የፍራታም ተቆጣች ማለት ነው። አንዳንድ ነገርም በራሴ እንዳደርግ ብትፈቅድልኝ ምን አለበት ስትለው የፌትም እንግዲህ እታታ ምን አድርግ ነው ትኛላት ማለት ነው። እንግዲህ የፌትም እኔ ስራ ላቅልልሽ ብዬ ነው በቃ እኔ ከስራ ስወጣ ደውልልሻለሁ አላት ማለት ነው። ኤፍራታም እንግዲህ ሲሄድ ብሽቅ ላንቺ አስብልሽ ነው ይለኛል አለች። ተናደድሽ ማለት ነው። እንግዲህ ዲያራም ደግሞ የወንድሟን በር ልትኮረኩር እየፈራች ነው ማለት ነው። እንግዲህ ነው አሁንም፣ እቴ ምን ትሰሪያለሽ እዚህ? አላት። ዲያራም ከአንድ ጓደኛ ጋር እያወራ አንድ ጓደኛ እህቱን በጣም ይወዳል። ከአንተና ከኔ ጋር አንተን አሰብኩኝ እና ወንድሜ ቢያረም እንግዲህ ለወንድሞው ሰዎች እህትና ወንድማቸው ሲዋደዱ በጣም ነው ምቀነው ማለት ነው። ሌላ ጊዜ ነግርሻለሁ ችግሩን አላት ማለት ነው። እንግዲህ ዳጊ እንግዲህ እናቱን እያገዘ ነው ገኒ ማለት ነው። እና ገኒም ደግሞ ያው እዛ ስራ የጀመረችው ቦታ ለፍራታ ስትል ነው ማለት ነው። ዳጊም እንግዲህ ላይተን ስልክ ነው። እንደዛ ቦታ ስራ የጀመረሽ ማለት ምን ገንም እንግዲህ ምን ላድርግ አለች ማለት ነው። እንግዲህ እናቱን ያው እናቴ ምን እንደምልሽ አላቅም አለ እንግዲህ ምን ላድርግልሽ፣ ቃል እገባልሽ አለሁን ሁሉም ነገር ይስተካከላል፣ አቅሜን አደርጋለሁ ማለት ነው። ዳጊም እና ዳጊም ደግሞ ሳያመልጠው በቃ ሁሉን ነገር እኔም ሞክሬ ነበር አለ። ገኒ ደግሞ ያው ቆቅናት ነው ስትነቃ ምንድን ነው እያደረገው ያሱ ደግሞ ቀበጣጠረ አብል ከሚባል ልጅ ጋር በፍጹም አታይኝም አለ ማለት ነው። ገኒም ደግሞ ምን ተገኛለችው ዳጊ ሁሉንም ነገር ለእናቱ ነገራት ማለት ነው። ገኒም በጣም ደነገጠችው እንግዲህ ያኔም እንግዲህ አበደሽ ማለት ነው። ነገራት ሁሉን ነገር ነገራት። የዋዘነች እሷ ማለት ነው። ጉድ ጉድ ጉድ ጉድ አለች። ሎሊት እንግዲህ አለቃሽ እጅሽ ሊቆርጥሽ ነው። ቤዚ ልትቀሰቅሳት ነው ማለት ነው። ያ ቤዚ አንቺ ሴት ቤዚን አስደነገጠቻት ሎሊት ማለት ነው። አንቺ ሴት፣ ምንን ነው የሚያምሽ? ያኔ ደግሞ ምንድነው የምትፈልጊው ምን እያሰብሽ ነው? በጠዋቱ ክላሴ ገብተሽ እያልችን እንግዲህ ኤፍራታ ምን ውስጥ ነው ያስገባሽኝ? ያለቻት ቤዚ ማለት ነው ከሉሊት ስታንዴ ልስማማ ነው ያው ሉሊትም እንግዲህ የሆነ ነገር ልታመክራት ነው ማለት ነው።